እናንተ እናንተ የሆነ ነገር ልንገራችሁ፣ እናንተ የሆነ ነገር ልንገራችሁ ነው። ወደ እናንተ መፍትሄ የምጠይቀው ወደ እናንተ ነው እና ለማንኛውም ሰላም፣ ሰላም። የሴትዮ ልጅ ማለት ነው ምን እንደሰራ ልንገራችሁ፣ መከሳ፣ እሺ፣ ለእሱ ቁሜ እነግራችኋለሁ። አንድ ቀለታ ትናንትና ማታ ነኝ፣ ጭጥን እኮ አንድ ቀለታ ነው የሆነ ለምዶቤ ነውና፣ አንድ ትናንትና ማታ ማለት ነው መጣና፣ ስልክ እያወራሁ ነበር ነው ስልክ እያወራ መጣና ከጀርባዬ፣ እንትናን ማለት ነው ከጀርባዬ ቆሟል። ከዛ ምን እያረክ ነው ስለው፣ እንደዚህ እዚህ ጋ ቧንቧው ጋ ነው። ና ምን እያረክ ነው ስለ ብሎ፣ ቧንቧ ልሰራ ነው አለኝ። የበሬን እኮ ነው ማርያምን ንገራችሁ። ከዛ እሺ ቧንቧ እየሰራ ነው ብዬ ፊቴን ዞር አልኩ። ስልኬን ሱሱን እያወራው ነበርና፣ አወራለሁ፣ አወራለሁ፣ አወራለሁ ከዛ አምስት ደቂቃ አልቆየም። ከአምስት ደቂቃ በኋላ ሰርቼ አድሻለሁ ቧንቧ ሆኗል። ቧንቧ እኮ ተተሰራ ሁለት ወር ሶስት ወር ነው የሚሆነው። በጣም አሪፍ ነው። ምንድን ነው ቧንቧ የነካከው ብዬ እንዴ፣ ምንድን ነው ቧንቧ ያደርገው ብዬ ሳየው ማለት ነው ይ እዚህ ጋር ቧንቧ ይታያችኋል ምንም የለውም። እንደውም ሲሚንቶ አልደረቀም ካያችሁ ማለት ነው። እና ከዛ ምን ምንድን ነካክቶት ነው ብዬ ምን ሆኖ ነው ቧንቧ ብዬ ማለት ጥያቄ ሆነብኝ። ከዛ ማታ ተኝቼ ተኮች ነው አወጣሁና ምኝታ ቤት ተውሳት የሴትዮ ጋር ነው ተው አሰላስርኩ። አሰላስርኩና አሁን ጠዋት ቁርስ ልበላ ቧንቧውን ክፍት ታደርገዋለሁ። ጅበት በፊት ቆሜ ነበር የምወለው እና ሰላም ጤና ይስጥልኝ። ሙስሊም ወገኖች፣ ክርስቲያን ወገኖች እንዲሁም ኤርትራ ወገኖች ደህና ናቸው። እግዚአብሔር ይመስገን ደህና ነኝ። አሁን በጣም እንደዚህ ነበር የእኛ ቧንቧ፣ አይደለም አይደለም፣ እንደዛ ነበር የእኛ ቧንቧ። ከዛ አሁን ግን የተረዳሁት ነገር ቢኖር ማለት ነው የተረዳሁት ነገር ቢኖር ወደ እናንተ ፍትህ ያልኩ ፍትህ ለእኔ ለራሴ ፍትህ። አሁን ይህም ቧንቧ ሶስት ወር ሁለት ወር ነው የሚሆነው ከተሰራ መቶ ነካክቶ። እንደ ልጅ ሀገር ነበር የሚሻለው ቧንቧ፣ እንደ ልጅ ሀገር ነበረ የሚሻለው። አሁን ግን እስቲ ውት ቦቅጥላ ቀራ የሚል በቃ አትይዙትም፣ ውሃው አትይዙትም። እና ምን ላችሁ ፈልጌ የመሰላችሁ ወደ ቀጣይ ግን ይከብዳል። አጣት ነው የሚከብደው። ለመናገር ይከብዳል። እኔ አሁን ማነው ተጠያቂው? ይሄ ሰውዬ ማለት ነው እንደ ቧንቧ ቢነካካኝ ማነው ተጠያቂው ማለት ነው። ያኔ አላወቅኩትም። እንዴት ነካክቶ እንዴት እንደሰራው አላውቅም። ግን አሁን ድንግዴ ነው ስለ ተሰው መዝ አቃጣቢ እናን እኔ እኮ በጣም አሳሰበኝ። አሳሰበኝ እንዴ እንደዚህ እንደ ቧንቧ ምንም እኮ የነካው ነገር የለም የሆነ መፍቻ ነገር ጓጓጥ ጓጓጥ አረገው። ከዛ ጥዋት ውስጥ ጅረት ጅረት እና ጓደኞች ምን እንትሉኛላችሁ? ቤቱን ላቅቄ ሊሄድ አሁን እኔ ትንደዚህ እንደ ቧንቧ ሳላቀው ነካክቶ ድንግሌን ቢወስደውስ ማነ ተጠያቂ? ባለቤቴ ሲገባ ድንግሌ ይፈጥራል። ድንግሌ ስበጣ እንዴ፣ እኔ አሁን ሳላቀው እኔ ስተኛ ማለት ነው የሞት ያክል ነው የምተኛው። በዛ ሰዓት ብዙ ጊዜ ወስወስ ሲሆን ሳትሳቁኝ፣ እየሳቁ አደለም እያለቀስኩ ነው እንዴ እና እና ወደ መንግስት አካል ይሄን ቢሮ ላኩልኝ። የዚ ሀገር መንግስት አይሰማኝም። እዚ ሀገር መንግስት ትትን ዘራጀ እያመጣሽሁ ነው ነ የሚለኝ እና እኔ በስጋን ስለኛ ሀገር መንግስት ላብይም ቢሆን ላኩላት ላብይ ይባላል ብለምን፣ እኔ ከስደት ወጥቼ ሀገሬ እንዲያስገባኝ እንጂ በዛ አጋጣሚ ድንግል ወስዶት ቢሆን ምን ምን ይወጣኛል? ምን ይወጣኛል? እና በዛው አጋጣሚ ወቶቼ ተጠቃቁ። ምን ላደርግ ነው? ኮሽና ገብቶ የሆን ነገር ሲጎራጎር ዝም አትፈሩ። እንደ ቧንቧ እኛንስ ቢያበላሽን እያራቀሰ ሄደ። የምሬ ነው። ግን አሁን የተረዳሁት ነገር ቢሆን ምንም እንደነካ የሆነ ቁም ነገር ላውራቸው። ከዛ የሆነ ጓቆጥ ጓቆጥ ነው ያደረገው። የምር ጨዋታ ማለት ነው። ግን ከዛ ቧንቦ ቆሚ ነበር ምሎና። ትናንት ጠዋት ግን ስከፍተው ውሸዋራ የሚለ በቃ ልጅ አገረደ። ድንግሯ ሲወሰድ እኔ ግን ድንግሌን አልሰጥም እና ድንግሌን እኔ ይዤው ነው የምሞተው። ድንግሌን ለሰው አልሰጥም እና ምክንያቱም ድንግል እዛ ሰማይ ቤት ቁኝ ላይ ለማንኛውም ድንግዴ እንዳለ ነው። ድንግዴ የልቅላ ሴት የለችም ብዬ አላምንም። ግን የኔ ድንግል እንዳለ ነው እና ወደ ገደሉ ስገባ እንደዚህ ነካኩ ተነካኩ። እኔ ግን እንዴት እንደነካኩ አምስት ደቂቃ አልፈጀበትም። ለአምስት ደቂቃ ከዛ ጅረት ነው በቃ ቧንቧ ጅረት። በፊት እኮ አንድ ሰዓት እቆያለሁ እና ለማንኛውም እልላችሁ ፈልጌ ተጠንቀቁ። የሴትዬ ልጅ፣ የሴትዬ ባል፣ የሴትዬ እንትን እንዲሄት ጠጋችሁ ተጠንቀቁ፣ ህቶቼ፣ ፍቅሮቼ ማረፊ ተጠንቀቁ ለማለት ፈልጌ ነው። ወደ ገደለው ሲሄድ ደግሞ ሼር ላይ ከእያረጋችሁ አበረታቱኝ። እኔ ቀልዶች እና ቁም ነገሮች አበጣላቸዋለሁ። የምሰራውን ነገር አስተካክል ፀሐይ እንደዚህ ጥሩ ነው፣ እንደዚህ ጥሩ ነው የምትሉኝን አስተካክል በሉኝ፣ አስተካክላለሁ። ሼር ላይ ከእያረጋችሁ ሰብስክራይ በዳዲስ የሆናችሁ ቆል አርጎት ፀሐይ ብዙ ነገር ታመጣለች ወደፊት የማታመጣው ነገር የለም እና ብዙ ነገር ታመጣለች እና እንትን በሉ ፈታ በሉ እኔ ጋ መታችሁ እኔ ጋ መታችሁ ፍትት ዝንጥ ብላችሁ ነው የምትሄዱት እና የደበራችሁ እየደቀቃችሁ አረብ ቤት ሆናችሁ እንዴት ሊሆኑ ያላችሁ እኔ ጋ ሰብስክራይብ አርጎና ኦል አርጎ ሁልጊዜም ላይብ ስገባ ፈታ አረጋችኋለሁ እንዳታሰብ የማዳም ቅመሞች እና ተጠንቀቁ እንደኔ እንዳተሸወዱ አሁን ቧንቧ በአሁኑ እኔ ገና ጥያቄ አለብኝ አሁን ባል ሳገባ ድንግሌን ከወሰዱ ይህን ሰው የት ነው አግኝቼ የምጠይቀው? እኔ ሁለት አመት ኮንትራት ነው ያለሁት። የት አግኝቼ ነው የምጠይቀው? ከአሁኑ ግን እኔ ፍትህ እንትን በሉኝ፣ የሆነ በቃ የምወጣበትን ከዚህ ቤት መንገድ አበሻችሁልኝ። እንግ እንደ ቧንቧ ጓጉጦ ጓጉጦ እኔ ድንግሌን የምወስደው የማናደላለሁ። እና ሰብስክራይብ፣ ላይክ ደውሏል፣ ጎል አድርጓት። እኛ ቤት መታችሁ እንዳይደብራችሁ፣ ፈታ በሉ ዘና። ፈታ በላችሁ ቢሉ ፀሐይ ፍቅር ነኝ። እና እኔ ወደ ለቅሶ ይሄዳለሁ። እናተ ግን አበርታት። አዎ፣ አዎ፣ እንደዛ ነው፣ እንደዛ ነው። እኔ በጣም ነው የከፈል ዛሬ በጣም የከፈል። አዎ ልጆች፣ ልጆቼ፣ እንትኖቼ፣ ፍቅሮቼ።